ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን ጥልቅ ትንታኔዎችና የሰው ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሀሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት እጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብበታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኝን ትችላላችሁ። ሶለዳ ሚዲያ።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 የህወሀት ታጣቂዎች በረሀ ጉማ የተባለውን በሀራ መሬት የሚገኝ ታጣቂ ቤት ገብቶ ማፈራረሳቸው ተገለጸ የህወሀት ታጣቂዎች የቀድሞ የህወሀት ታጣቂ የነበረ በአሁኑ ሰዓት ግን የህወሀትን አገዛዝ ለመታገል ወደ ሀራ መሬት የወረደው በረሀ ጉማ የተባለን ግለሰብ ዛሬ ህዳር 10 2018 ዓ ም በወጀራት ስራአድ የሚገኘው ቤቱ ጋር በመሄድ ሰብረው ቤቱን ማፈራረሳቸው ተገልጿል። በረሃጉማ በእድሜ ገፋ ያለ ሲሆን በአሁኑ ሰዓት ህወሓትን ለመቅበር በሚደረግ ትግል ላይ ወደ ሀራ መሬት በመውረድ አንድ ግንባር እየመራ የሚገኝ ግለሰብ ነው። ከኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር የተሰጠ መግለጫ ለመላው የማህበሩ አባላት በሙሉ፣ ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘውን ጉዳይ በትኩረትና በንቃት እየተከታተላችሁት እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው። በመሆኑም ምንም እንኳ ቀደም ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ እልባት ላይ መድረስ እንዳለበት ስንነጋገር ቆይተናል። እነሆ ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩም የሚመለከታቸውን አካላት ጠርቶ አወያይቷል። በዚህም ስብሰባ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር የሲዲ ስፖርት አዘጋጆች፣ ሌሎችም ባለድርሻ አካላት በተገኙበት ውይይት ተካሂዷል። በውይይቱ እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን ለዚህም አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመላክቷል። በዚህ ተግባር ተሳታፊ የሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃ ውሳኔ እንደሚሰጥም ለማወቅ ተችሏል። አንደኛ በህግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛ በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና ከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉም ተገልጿል። የፖሊስና የኢንሳ ምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸው አካላት እንደሚያነጋግሩም ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በእለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩም ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በእለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና፣ አንደኛ በጉዳይ ላይ በቂ ማስረጃ የተገኘባቸውን በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ እርምጃ እንደሚወሰድበት ሁለተኛ አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማዳን የትኛውም ዋጋ እንደሚከፍል አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መገባቱም ተገልጿል። በመሆኑም መላው የማህበራችን አባላት ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ በማግኘታችን መንግስት ስለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን። ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ፣ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸውም ይገባል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ፣ በሴቶች ላይ የሚደርሰውን የትኛውም አይነት ጥቃት እንደሚያወግዝ ለመግለጽ ይወዳል። ህዳር 10 2018 ዓ.ም የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር በትግራይ ክልል 52 የግል ኮሌጆች ላይ ስረዛና የእግድ ቅጣት መጣሉ ተገለጸ። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወሰን ዘጠኝ ኮሌጆች የተጠየቁት እስኪያሟሉ የእግድ ቅጣት ተላልፎባቸዋል። የትግራይ ክልል የቴክኒክና የሙያ የስራ ፈጠራ ቢሮ በግል ኮሌጆች ላይ የስረዛና የእግድ ቅጣት የጣለው ባለፉት ሁለት ዓመታት በትምህርት ባለሙያዎች በተደረገ ጥናት መሰረት ነው ተብሏል። የስረዛ ቅጣት የተሰጣቸው አርባ ስድስት ኮሌጆች የተማሪዎቻቸውን መረጃ በተገቢው መንገድ እንዲሰጡም ትዕዛዝ ተሰጥቷቸዋል። የእግድ ቅጣት የተጣለባቸው ዘጠኝ ኮሌጆቹ ደግሞ ሊያሟሉት የተጠየቁትን አሟልተው ሲገኙ እግዳቸው እንደሚነሳም ተገልጿል። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ሁመራ አየር ማረፊያ የሚያደርገውን በረራ ከዓመታት በኋላ ዛሬ ህዳር 10 ቀን 2018 ዓ ም ዳግም መጀመሩን ተገልጿል። ለዓመታት ተቋርጦ የነበረው በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ ም ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት በዛሬው እለት ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩም ተዘግበዋል። የበረራው መጀመር ኢንቨስትመንት በማነቃቃት ረገድ ትልቅ ሚና ይጫወታል ተብሎም ይጠበቃል ተብሏል። በተጨማሪም በረራው በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ ጎላ ያለ መሆኑንም ተጠቁመዋል። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የአድዋ ድል መታሰቢያን ጎበኙ። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የአድዋ ድል መታሰቢያ ሙዚየምን ጎብኝቷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የማሌዥያው ጠቅላይ ሚኒስትር የመላው ጥቁር ህዝቦች ኩራት በሆነው የአድዋ ድል መታሰቢያ ሙዚየምን መጎብኘታቸው ገልጸዋል። ከንቲባዋ የማሌዥያ ጠቅላይ ሚኒስትር በምድረ ቀደምቷ ኢትዮጵያ እንዲሁም በአዲስ አበባ ከተማ የሚያደርጉት ቆይታ ፍሬ ተቋም እንዲሆን በራሴና በከተማ አስተዳደሩ ስምመኛለው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የማሌዥያ ፌዴሬሽን ጠቅላይ ሚኒስተር ዳቶ ሴሪ አንዋር ኢብራሂምን በትናንትናው ዕለት በደማቅ አቀባበል መቀበላቸው ይታወሳል። ለሱዳን ግጭት ዓለም አቀፍ የተቀናጀ የተግባር ምላሽ ያስፈልጋል ሲሉ የኢጋድ ሊቀመንበር ገለጹ። የሱዳን ግጭት ዘላቂ መፍትሄ እንዲያገኝ ዓለም አቀፉ ማህበረሰብ የተቀናጀ ምላሽ እንዲሰጥ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ባለስልጣን ዶክተር ወርቅነህ ገበየው ጥሪ አቅርበዋል። የምስራቅ አፍሪካ የልማት በይነ መንግስታት ሙሉ ባለስልጣን ያዘጋጀው ሁለተኛ የሱዳን የልዩ ልዑኮች ፎረም ዛሬ በጅቡቲ ተካሂዷል። በፎረሙ ላይ የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ቀጠናዊና ዓለም አቀፍ ተዋናያንን ተሳትፈዋል። ፎረሙ በሱዳን ላለው ቀውስ የተቀናጀ መልስ መስጠት በሚቻልበት ሁኔታ ላይም አተኩሯል። የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በፎረሙ መክፈቻ ላይ ባደረጉት ንግግር የሱዳን ሰላም በሱዳናውያን የሚመራ ቀጠናዊ ትብብር የተረጋገጠበትና ዓለም በአንድ ድምፅ የሚደግፈው ሊሆን እንደሚገባ አመላክተዋል። በሱዳን ያለውን ግጭት ለማስቆም ንጽሐን ዜጎችን ለመጠበቅና የኢጋድ ቀጠናን የተረጋጋ ለማድረግ በቅንጅት መስራት እንደሚያስፈልግም ዶክተር ወርቅነህ ገበየሁ ገልጸዋል። ዋና ጸሐፊው ኢጋድ ከአፍሪካ ህብረትና ዓለም አቀፍ አጋሮች ጋር በመሆን በሱዳን የተኩስ አቁም ስምምነት ላይ እንዲደረስ፣ የሰብአዊ እርዳታ መተላለፊያ እንዲከፈትና ተአማኒነት ያለው የስልጣን ሽግግር እንዲኖር በቁርጠኝነት ይሰራል ብለዋል። ኢጋድ ሱዳናውያን በሀገራቸው ሰላምና ደህንነት እንዲረጋገጥ እንዲሁም ክብራቸው እንዲጠበቅ ያላቸው መሻት እንዲሳካ አስፈላጊውን ድጋፍ እንደሚያደርግም በመረጃው አመላክቷል። ሩሲያ በምዕራብ ዩክሬን በፈጸመችው ጥቃት ዘጠኝ ሰዎች ተገደሉ። የዩክሬን ፕሬዚዳንት ቮለዲሚር ዘለንስኪ እንዳስታወቁት ሩሲያ በምዕራባዊቷ ቴርኖፒል ላይ በፈጸመችው ጥቃት ዘጠኝ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል። በጥቃቱ ሩሲያ ከ470 በላይ ሰው አልባ አውሮፕላኖችን እና 47 ሚሳኤሎችን ዩክሬን ላይ መተኮሷ የተረጋገጠ ሲሆን ዘጠኝ ፎቅ ያላቸው ቤቶች በጥቃቱ ተመትቷል ሲሉ ዘለንስኪ ተናግረዋል። በዩክሬን ሁለተኛ ከተማ ካርኪቭ ሶስት ወረዳዎች በከባድ ሰው አልባ አውሮፕላን ጥቃት የተመቱ ሲሆን ህጻናትን ጨምሮ ከ30 በላይ ሰዎች ቆስለዋል። በማህበራዊ ሚዲያ ላይ የተለቀቁ ፎቶዎች እንዳመላከቱት ህንጻዎችና መኪኖች መቃጠላቸውም ያሳያሉ። የኃይል መቆራረጥ በመላ ሀገሪቱ በሚገኙ በርካታ ክልሎች ላይ ማጋጠሙን የዩክሬን ኢነርጂ ሚኒስቴር አስታውቋል። ዛሬ ሮብ ማለዳ ላይ የተፈጸመው ጥቃት እንደ አውሮፓውያን አቆጣጠር በየካቲት 2022 ሩሲያ ሙሉ በሙሉ ወረራ ከጀመረች ወዲህ በምዕራብ ዩክሬን ላይ ከደረሱት ገዳይ ክስተቶች አንዱ ሆኖም ተመዝግቧል። ዘለንስኪ በቴርኖፒል ከፍተኛ ውድመት መድረሱን ተናግረው ሰዎች በፍርስራሹ ውስጥ ታግተው ሊገኙ እንደሚችሉም ተናግረዋል። በጥቃቱ በምዕራብ ዩክሬን ውስጥ የኃይል ማመንጫዎች፣ የትራንስፖርት እና የሲቪል መሰረተ ልማቶች ተጎድተዋል። በኢቫኖ ፍራንኪቭስክ ክልል ውስጥ ያለው የኤነርጂ ዘርፍም ጥቃት ደርሶበታል። በቱርክ ከሚገኙ ታቻቸው ሬሲፕ ጣይፕ ኤርዶጋን ጋር ለመነጋገር በቱርክ መዲና የሚገኙት ዘለነስኪ የዩክሬን አጋሮች እርዳታ እንዲያደርጉም ጥሪ አቅርበዋል። በንጹሐን ሕይወት ላይ የሚሰነዘረው የድፍረት ጥቃት በሩሲያ ላይ ያለው ጫና በቂ አለመሆኑን ያሳያል ሲሉም ዘለነስኪ አክለዋል። ውጤታማ የሆነ ማዕቀብ በሩሲያ ላይ እንዲጣልና ለዩክሬን የሚሰጠው እርዳታ ሊጨምር ይገባል ሲሉም ተደምጠዋል። እስካሁንና አብራችሁን ከእኛ